ምን መደረግ እንዳለበት እናንተማ እዚህ ስለምታዩኝ እናንተማ እዚህ ስታዩኝ ልክ እንደ ጀዝባ ምንም እንደማላቅ ሴት ልታስፈራሩኝ አስባችሁ ነበረ። ደውላችሁ የሆነ ደደብ የሆነ ደንቆሮ ኢንዲያ ነው ምናምን አስደውላችሁ ልክ ከቻይልድ ኬር ነው የደወል ነው ብላችሁ ማለት ነው። ግን እኔ ያኔ ፋኪውን ያልኩት ሲደውልብኝ ስልኬ ላይ አይ ኖውስ፣ እንዴት መደወል እንዳለበት እንዴት መደወል እንዳለበት ከዛ ኢንቨስቲጌት አድገን እኮ ነንበሩን ስንደርስበት፣ ዝም ብሎ የሰፈር ሰው ነው ያስደወላችሁት። እኔ እድሜ ለከዝኔ ጉድጓድ ቆፍሮ አሜሪካ ላይ ያወጣሻል። የትም ቦታ ምድረ ዝንባ አንዳንድ ሰዎች አላችሁ። የክፋት ጥግ በቃ የክፋት ጥግ። እስቲ ለአሁንም ጉድጓድ ትቆፍራላችሁ። በፌክ አካውንት ለሱ ቴክስት እያደረጋችሁ ምናምን አይሰማሽም እሱ ጊዜሽን አታጥፊ። የምትቆፍሩት ጉድጓድ ላይ ራሳችሁ ነው የምትገቡበት፣ ጋይስ ይህ ክፋት ጥገ አንድ ሴት እኮ ስትወልድ ብዙ ዋጋ ከፍላለች። ስታሳድግም ልክ እንደዛ ለዛ ነው። እኔ አሁን ወጥቼ እኔ ልጅ ገረድ አይደለሁ ወይ? ለወንድ ልጅ አዲስ አይደለሁም። ግን አንዳንድ ሰዎች በህይወታችሁ ከእነ እንትናችሁ ይቀበሏችኋል። በቃ ከነ እናንተ የምታስቡት አሜሪካ ሊመጣ ነው ምናምን አሜሪካ ባይመጣ ሂዝ ሊብን እኮ ከአሜሪካ ውጭ ነው የሚኖረው እሱ አሜሪካ ቢግ ዴል ነው እንዴ ማምጣት ለምትወዱት ምትወዱ አሁን በዚህ ሰዓት እኮ ገንዘብ ከፍለሽ የምትመጪበት ሀገር እኮ ነው አሜሪካ እኔ ለምን ዛሬ አምጥቼው ነገ አይሄድም ፖሎዬ በጣም ዋጋ ይከፈለልኝ በቃ መሆን ያለበት ሰው ነው ለኔ እና አሁንም ደግሞ ጉድጓድ የምትቆፍሩ ሰዎች አላችሁ፣ የማይደክማችሁ የማትማሩ። እኔ እኮ ተደብቄ ያላገኝ ይሄ ነውስ ያየኛል ሁሉ ቤተሰቡ ነው ሚያኝ። አሁንም ጊዜያችሁን አታጥፉ። ልጅና ፍቅርን ምንም አያገናኘው። የሰው ልጅ ልታሳድግ ነው ምናምን እያላችሁ የምትጽፏላችሁ ነገስ፣ እኔ ቦልድ ምን ልትሉ ነው? ከሱ በወንድስ ምን ልትሉት ነው? ነገ ደግሞ ምን ልጅ ወልዶ ዴት ያደረገ እሱ ብቻ ነው እንዴ? ስንት አሮጊት ቋቋት ያሞችስ ዴት ይደረጉ ይል ብርቅ ነው እንዲ አሁን ላይ ደግሞ ልጅ ያላትን ሴት መጥመስ ጋይስ፣ ግን ያ ሳይሆን የክፋታችሁ ጥግ ይገርመኛል። የክፋታችሁ ጥግ ይገርመኛል። አሁንም እስቲል ጉድጓድ ትቆፍራላችሁ። በቃ የሰው ልጅ የሚወድሽ በማንነትሽ ነው። በቃ ማንነትሽን አንድ ሰው ወጦ ቂጡን ስላወዛወዘ ስለጠጣ ምናምን ስ እኔ እሱ ነው እኔ አይደለም። ላይፉን ለምን አላጠፋውም? በጣም ስለምወደው ለምን ቲክታክስ አልጠፋም? ምንም አይመስለኝም እ ለምትወዱት ሰው እኮ ብዙ ነገር ይተዋል ጋይስ። ምን ቲክታክ ላይፍ ነው እንዴ? ለኔ ላይፍ አይደለም። ግን በቃ እኔ አንዳንዴ ይደብረኛል፣ እጫወታለው ምናምን ለዛ ነው እንጂ። ሂዝ ላይ ከኔ ጋር ቢሆን ዞር ብዬ ማላይሽ እያለችን። ግን አሁን ስቲል እጃችሁ የማያርፍ አላችሁ፣ በቃ የማይደክማችሁ እንዴ? የሰው ልጅ ዘላለም አለምን ሲያለቅስ ለምንድን ነው ውሽ የምታደረጉ? ሴት ልጅ ደስ ሲላት፣ ልጆቿን ስታሳድግ፣ ጥሩ ነገር ሲገጥማት እንዴ? ሁሌ ድራማ ሳይሰለቻችሁም እንዴ ጋይስ? እሱ ወጥቶ አታቁታ ያውቃችሁ መልስ ማይሰጣችሁ፣ ብትጽፊም ቦልኮ ነው የሚጠርሽ እንጂ መልስ ማይሰጥሽ ነገስ፣ ደግሞ ከሱ በወልድ ምን ልትይ ነው? አፍሽን ትዘጊያለሽ፣ ታርፊያለሽ። በቀዛሴት የአሜሪካ ልጅ አሜሪካ ነው የሚያሳድገው እንጂ እናት አባቱ ነው የሚያሳድገው። እንኳን ንባርኮ የኔን የመሰለ ልጆች እሱ አይቶም አይጠግባቸው መስቀል እናንተ እንደምታስቡት አይደለም። ሁሉም ሰው አንዳንድ አባት ዋጋ ሳይከፍል እኮ ሁለተኛ አባት ዋጋም ይከፍላለ አንዳንዴ ላይክ ዩዝ ዩር ማይንድ ጋይስ። ይሄ ኦልድ ጭንቅላታችሁን ወደዛ ጣሉት። በእኔ ነው እንደ የተጀመረው እንደዚህ አይነት ነገር ምን ነው እኔ ላይ ስቶፕ ማድረግ አቋማችሁ እና ብዙ ከብዙም በመሃል ብዙ ታሪክ አለው ለማለት ነው ስለሚገባው ነው። እኔ ፖሎዬ ፖሎዬ ምል እኔ አብጃለሁ። ወደድሽም ጠላሽም እያንዳንድሽ እኔ አትታዩኝም ክርስቶስ ምንም የምትታዩኝ ነገር የለም። እዚህ ላይ በቃ ለአንቺ የተባለ ሰው እኮ ማንም አይወስድብሽም፣ ዘለልሽም ፈረጥሽም። ብንለያይ እና እሱ ሎንግ ታይም ነው የምንለያየው፣ ግን ምንለያየት ስለሌለብን አልተለያየንም። ማርያም እንዴ እናንተ ደስ አላላችሁም እና አልተጠበሳችሁም ወይም ያንቺ ሪሌሽንሺፕ አልሰራምና ማትፈነቅኑት ማትቆፍሩት ጉድጓድ እራሱ የለም። ፖሎዬ እኮ ፋር አይደለም የአራት ኪሎ ልጅ እኮ ነው ለእርድና ምለው ሁሉም ነገር በዛ ላይ ጽድት ያለ የተከበረ ቤተሰብ ያለው እኔ እንደውም ከሱ ይልቅ ቤተሰቡን ነው በፉንቃ የሚገሉኝ ክርስቶስን ነውና በደንብ ኮርቼ ነው እኔ የምናገረው ስለሱ። በጣም ደረቴን ነፍቼ ልትሞቱ ያላችሁ ሰዎች አላችሁ። ክርስቶስ ልትሞቱ እንዴ! ፋራ እኮ አይደለም እሱ የአራት ኪሎ ልጅ። እንደውም አሜሪካ አሜሪካ ብርቅ ነው እንዴ? ዛሬ አሜሪካ ዛሬ በብር የምትገቡበት በእግር ሁሉ እየተገባ እኮ ነው አሜሪካ። እናንተና ስምን ጥራ እንደ በእግር እኮ ነው የገቡት። ምን የምታወሩት እና ቢግዲል እኮ አሜሪካ። ለምንድ ነው አሜሪካን ልክ እንደ ትልቅ ነገር የምታዩት? ብር ባይኖርሽ እንኳን ብር ተቀባብለሽ የምትገቢበት ሀገር እኮ ነው። እዚህ ሀገር እኔ ለወደድኩት በአናቴስ ብትተከል ምን አባታችሁ አገባችሁ ወይ የእግሩ ነገር ሲሪየስሊ፣ በግር እንግባ። ኦፍኮርስ በግር አይደል እንደ የተገባው እዚህ ሀገር ስንት ገቡ እኮ እናንተ ስታንቀላፉ ስታንቀላፉ እኮ ነው። እናንተ እናንተ ስታንቀላፉ እኮ ነው አሁንም ቁጭ ብላችሁ አሜሪካ ሊገባ ብሎ ነው እንጂ ቢገባስ፣ እንደ እኔ ከወደድኩት ልትታነቁ ነው እንዴ ጋይስ? ለምን ገባ ልትሉ ነው! እኔ ቂጤን ላወዛወዝኩት ዘበኛው ናችሁ። የወደደኩትን ሰው አምጣችሁ ለኔ፣ ለእኔ በጣም ዘበኛ መሆን ፈለጋችሁ ጋሽ። እንዲሁም አሽቃባጭ የበዛበት ነገር ላይ ብዙ ድራማ ለብዙ ፍቅር አለ ጋሽ። መፍትሽ ነው እኔ እኔ ለራሴ በፉንቃጡ ዝዝዝዝ ብያለሁ። እዚህ ጆፌንም ጥለህ ምናምን የምታይኝ ከሆነ እኔ አም ብላይንድ ጋይስ አይስወር ማይ ኬፕስ በጣም ነው የምወደው። ወንድ ያለም አይመስለኝ። እዚህ የወደድኩት ደግሞ ሁሉ ነገሩ አለው። በቃ የምፈልገው ነገር ነው። ይዘረል ማይን ወንድ ነው በቃ መወደድ ስላለበት አትታዩኝም እኔ ኮብልስቶን ነው የምትመስሉኝ እዚህ ያላችሁ ወንዶች አም እኔ ኮብልስቶን ነው የምትመስሉኝ የምር አሁን እንደ ድሮ ቢሆንማ እየተነሳው እየገባው ነበር ቡና ማፈላልሽ እኔ በፍንቋ አጡ ዝዝዝዝብ እያሉ ለዛ እኮ ነው የማልገባው አልገባም። በስንት ቀን? በሶስት ቀን ነው፣ በአራት ቀን ው። ድህነት ሲሪስሊ እንደ ድሮ ቢሆንማ በጠዋት ተነስቼ ቡና እያፈላሁልሽ ነበር፣ ፉን ፉን እያልኩ ፉን ፉን እያልኩ። የሰው ልጅ እኮ ሰላም ሲያገኝ ማወቅ ትችላላችሁ። ሴት ልጅ ስትወድ ደግሞ በቃ የለችም፣ ሁሉን ነገር ነው የምትረሳው። እኔ አሁን ስኖር ስኖር ድስት አሮብኝ አያውቅም። ወጥ ስሰራ አሁን ወጥ መስራትም ያስጠላኛል፣ ሽንኩርቱም ያርብኛል፣ ኤቭሪቲንግ ያስጠላኛል። ሁሉ እድሜ ልኬን ወጥ ስሰራ እኔ አሮብኝ አይቻል። አስታውሱ ልጆቼ ነው ምላቸው። በቃ አሁን ያርብኝ ጀመር ንቴንኬኔ ያርብኛል። በቃ እንዴ በፊትማ ቢሆን እ ስድስት ሰባት አይነት ወጥ ስሰራ እኮ ነው ቀኑ ሙሉ። በቃ እንደተደገመበት ሰው እኔ መብላት ስላለብኝ ነው አሁን የምሰራው መስራት ስላለብኝ እንጂ እኔ ያስጠላኛል ሁሉ በዛ ባሌድ የምር። አንድና አንድን የሚታየኝ እሱ ብቻ ነው የምር እና ደግሞ አታ ላይክ በቃ እኛ ሁሉ ያረረብን መሰለን። ይህን ስሜት ዶላር አይገዛውም ማሬ። አም ሴሪየስ። እንደ አንዳንድ ሴት እኮ አትናገርም እኮ ስትወድ ስትወድ ስትወድ አትናገር፣ ድክመት ነው የሚመስላት ምናምን እኔ ግን የእውነት በቃ ፍቅር ላይ ነኝ እኔ ሙች አለው ሙች አለው ሙች አለው የሚለው ሙዚቃ ክፈቱ። የለውም፣ በቃ አንደኛ ወንዶቹ ኮብልስቶን ነው የምትመስሉኝ አልኩኝ። ይሆናል ገፈርሳና ጋምቡርዳ ፊት የምትመጡ የሆነ ገንዘብ ይዛችሁ ራሳችሁን ኤግዛጅሬት የምታደረጉ አትታዩኝም። ዝፈኝው ስትሬንግዝ ሌንግዝ ክርስቶስ ይሁን የጋዝ ስቴሽን ሰቨን ለቨን ምናምን ሰርቀህ በሆነ በሆነ መንገድ የምትመጣለን፣ ጋምቡር ዳፊት እና ግንበር ገጮ ፊት አትታዩኝም። ምን የሆነት ለእኔ ፎሎዬ የኤምባሲ አበባ ነው ፎሎዬ። ሌሎቻችሁ ኮብልስቶን ነው የምትመስሉኝ የእኔ የሚያንቺ አይነት አይ እኔ በፍቅር ጡዝዝትዝትዝብ እያለሁ አሜሪካን ሀገር ትዳር ላይ ብላችሁ ያላችሁ ሰዎች ተሰለቻችታችሁ ቀኑን ሙሉ እዚህ ጋ ነው የምትውሉት። በቃ ደፍተሽ ጣዩ ደፍተሽ ጣዩው እያለሽ ደፍተሽ ጣዩ ወይ አባረሺው እንጂ ወይ እንደኔ ደግሞ የሆነ ላፍ ጀሪ አድርጊ። በቃ የእናንተ አሁን እስትረሳችሁን ነው እየመጣችሁ ምትጽፉብኝ እዚህ ላይ የምሬን እኮ እኔ አሁን አንዳንዴ መልስ እኮ አልሰጥም። በቃ ፍቅር ላይ መሆኔን ማውቀው እንደ ድሮ ቢሆንማ ቁጭ ብዬ መግቢያን እየበላው፣ ቡናይን እያፈላው እረግጥሽ ነበር። አሁን ግን ታይሙ የለኝም እኔ ቴንኪ፣ የኔ ማር በማል ላይ አረው ክርስቶስን፣ ፍቅር የለም አሜሪካ ላይ ፍቅር የለም። በቃ አሁን ሁላችሁም ዙሮባችሁ ነው ያላችሁ እኔ ወንድ ልጅ እንደዚህ ወዳለሁ ብዬሽ በሕይወቴ አላቅም፣ ያውም ሶሻል ሚዲያ ላይ በኢየሱስ ክርስቶስን አላቅም። በወድም እናገራለሁ ግን እንደዚህ ያሉ ነው። እኔ አሁን ልቤ ጥፍት ብሏል። ክርስቶስን ሰው በልጆቼ ብሎ ከማለት በቃ የለውም እኔ ብን ብያለሁ። ገና ሲያወራኝ ሁሉ ነው በቃ የለውም እኔ ክርስቶስን እና አታስጨንቁኝ ነው። እኔን አታስጨንቁኝ። እሱንም ደግሞ ጊዜሽን አታጥፊ የኔ ናት ስትንቀራፈፊ ተበላሽ። በቃ ፒንክዬ ማይላቤ ጠፍተሽ ነው። በቃ እንደዚህ ነድጃለሁ። እሷ እንደምትልቀው ልብ እናንተ ፍቅር አልገባላችሁም እና መሞት አለብኝ በቃ ዘመን ይገለበጣል ተገለበጠ። በቃ አለቀስን። አሁን ደግሞ የኛ ነው ታይሙ። ያን ያለቀስኩት አለማወቂ ነው። አሁን አሁን አንዳንዱ ሰው ሊያናድድ ማስቲካ ለአንዳንድ ሰ ሰው ሊያናድድ ወይ ደግሞ ዝም ብሎ ያላሳቡ የሆነ ቦታ ሰው ሊያናድድ ወይ ደግሞ ዝም ብሎ የሆነ ቦታ ጊዜውን ሊያጠፋ ብሎ የሆነ ቦታ ዝፍጥ ይላል። እኔ ግን ፖሎዬን ዛሬ አይደለም አቀውቁ ዝቢ ሎንግ ታይም ጋይስ አይ እና እኔ ፍቅር ላይ ያለው ሰው ነኝ፣ ባካችሁ እየመጣችሁ አትሳፉልኝ። ክርስቶስን ክርስቶስ ነው የምላችሁ። ሙዚቃውን ሞቅ ሞቃል። ፍቅር ፍቅር ላይ ነው ያለው። በቃ አሁን ደግሞ ሜቢ እርግጠኛ ነኝ፣ አሁን ደርሽ ስመለስ ትተውኛላችሁ ብዬ አስባለሁ። አንድ አይነት ወርድ የምትጠቀሙ ሰዎች ያላችሁ፣ ታስቆኝ ያላችሁ፣ ጅብ ከሄደ ውሻ ጮኸው፣ ጅብ ከሄደ ውሻ ጮኸው አላችሁ። አንዳንድ ሰዎች እኔ ሌላ ቦታ ነኝ። በፊትም አልነበርኩም፣ አሁንም ሌላ ቦታ ነኝ። አሁን አንድ የጋበዝኩትን ሙዚቃ ልስማበት ትክክለኛ ፖሎዬን በቃ የሚገልጽ ሙዚቃ ነው ለኔ።